ሰላምታችን በያላችሁበት ድረስ የተከበራችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ተጀምሯል። በቆይታችንም የተለያዩ ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ከዜናዎቹ ጋር አብሬያችሁ ቆይታ አድርጋለሁ። በኢትዮጵያ እየተተገበረ ያለውን የማክሮ ኢኮኖሚ ማሻሻያ ውጤታማነት ለማስቀጠል የግል የመንግስትና ዓለም አቀፍ የፋይናንስ ተቋማት በላቀ ትብብር መስራት እንደሚገባቸው ፕሬዝደንት ታዬ አጽቀ ሥላሴ ተናገሩ። የኢትዮጵያ የፋይናንስ ፎረም በአዲስ አበባ እየተካሄደ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ባልደረባችን አዲስ ወዳዊት እዚህ ስቱዲዮ ይገኛል። አዲሱ እንዴት ነህ? ሰብለ፣ በፎረሙ ላይ ምን ምን ጉዳዮች ተነሱ? እሺ አመሰግናለሁ። እንግዲህ ኢትዮጵያ የተረጋጋ እንዲሁም ደግሞ አካታች ከዛም አለፍ ብሎ ደግሞ ዲጂታል ኢኮኖሚ ለመገንባት ጥረት እያደረገች ነው ያለችው። እንግዲህ ይህን ጥረት ለማሳካት ደግሞ ከቅርብ ዓመታት ወዲህ የተገበረ ያለው የማክሮ ኢኮኖሚ ማሻሻያ አንዱ ነው። እንግዲህ በዛሬው ዕለት ደግሞ ይህን የማክሮ ኢኮኖሚ ማሻሻያ እንዴት በውጤታማነት ማስቀጠል ይቻላል በሚለው የኢትዮጵያ ፋይናንስ ፎረም እየተካሄደ ነው የሚገኘው። እንግዲህ በዚህ የኢትዮጵያ ፋይናንስ ፎረም ላይ የተለያዩ አካላትና ተቋማት እየተሳተፉ ነው የሚገኙት። ከነዚህ መካከል የብሔራዊ ባንክ ፖሊሲ አውጪዎች ይገኛሉ። የፋይናንስ ተቋማት በተለይ ደግሞ የግል እንዲሁም ደግሞ የመንግስት የፋይናንስ ተቋማት እየተሳተፉ ነው የሚገኙት የልማት አጋር ድርጅቶች የፋይናንስ ሴክተር ባለሙያዎች እንዲሁም ደግሞ ዓለም አቀፍ የገንዘብ ተቋማት ላይ የሚሰሩ ተዋክ ተወካዮቹም እንደዚሁ በፎረሙ ላይ እየተሳተፉ ነው የሚገኙት እንዲሁም ደግሞ ከፌዴራልና ከክልል የስራ ኃላፊዎችም ተሳትፈዋል ማለት ነው። እንግዲህ በዚህ የፎረም ማስጀመሪያ ስነስርዓት ላይ የተገኙት የኢፌድሪ ፕሬዚዳንት ታዬ አጽቀስላሴ የተለያዩ መልእክቶችን አስተላልፈዋል። በተለይ አሁን ላይ ኢትዮጵያ እያደገ ያለ ኢኮኖሚ እየገነባች ነው ያለችው። በተለይ ደግሞ ለዚህ የፈጠነ እድገት ደግሞ በቅርቡ እየተገበረ የሚገኘው የማክሮ ኢኮኖሚ ማሻሻያ ፕሮግራም አንዱ ነው የሚል ሀሳብ አነስተዋል። በዚህ የማክሮ ኢኮኖሚ ማሻሻያ አማካኝነት ዓለም አቀፍ ተቋማት ሳይቀር ኢትዮጵያ ጋር በኢኮኖሚው ዘርፍ በትብብር ለመስራት ፍላጎታቸውን እያሳዩ ነው የሚል ሀሳብ አነስተዋል። በተለይ ደግሞ ከብድር ጋር ተያይዞ የአይኤምኤፍ ወይም ደግሞ የዓለም አቀፉ የገንዘብ ተቋም እንዲሁም ደግሞ የዓለም ባንክ ብድር ለ ኢትዮጵያ በመስጠት ኢኮኖሚውን ለመደገፍ ጥረት እያደረጉ ነው የሚል ሀሳብ አነስተዋል። እንግዲህ ይህን እያደገ ያለ ኢኮኖሚ በወግና በስርዓት መምራት ያስፈልጋል የሚል ሀሳብ አነስተዋል። ለነዚህ ደግሞ በዋናነት የሚጠቀሱ ቁልፍ የሆኑ ተግባራት አሉ የሚል ሀሳብ ሰጥተዋል። ከነዚህም መካከል አንዱ የፋይናንስ ተቋማትን በቴክኖሎጂ ማገዝና በቴክኖሎጂው እንዲተሳሰሩ ማድረግ አንዱ ቁልፍ ተግባር ነው የሚል ሀሳብ አነስተዋል። ሌላው ደግሞ የመንግስት፣ የግል እንዲሁም ደግሞ ዓለም አቀፍ የገንዘብ ተቋማት በትብብርና በቅንጅት መስራት ይጠበቅባቸዋል የሚል ሀሳብ አነስተዋል። ኢኮኖሚው እንግዲህ የሚመነጨውን ኢኮኖሚ ደግሞ ለኢንቨስትመንት ክፍት ማድረግና በዛም የስራ እድል የስራ እድልን በስፋት መከወንና መተግበር ያስፈልጋል እነዚህ ተግባራት ሲፈጸሙ የተረጋጋ ዘላቂና ማህበረሰቡን ተጠቃሚ ያደረገ ኢኮኖሚ መገንባት ይቻላል። ስለዚህ እዚህ ላይ ትኩረት አድርጎ መስራት ያስፈልጋል የሚል ሀሳብ አንስተዋል። እንዲሁም ደግሞ የዛሬው ፎረም በእነዚህ ጉዳዮች ላይ በጥልቀት ተወያይቶ አመርቂ የሆነ ውጤት እና ደግሞ በስምምነት ሁሉም የቤት ስራውን ይዞ ለተግባራዊነቱም የሚተጋበት ይሆናል ብለን እናስባለን የሚል ሀሳብ ሰጥተዋል። እንግዲህ የብሔራዊ ባንክ ገዢ ማሞ ምህረቱም እንደዚሁ መልእክት አስተላልፈዋል። በተለይ ከዚህ በፊት ብሔራዊ ባንክ ዝግ በሆነ ፖሊሲ ሌሎችን ባላካተተ መንገድ በተናጠል ስራዎችን ለመስራት ጥረት ያደርግ ነበር። ነገር ግን ይሄ ኢኮኖሚው ላይ መሻሻል እንዳይመጣ ኢኮኖሚውን የተለያየ ችግር እንዲገጥመው አድርጎ ቆይቷል የሚል ሀሳብ አነስተዋል። በተለይ አሁን መተግበር የጀመረው የማይክሮ ኢኮኖሚ ግን በትብብር መስራትን የሚደግፍና የሚያግዝ ለዛም ክፍት የሆነ ነው ብለዋል። ስለዚህ በዛሬው እለት የሚካሄደው የኢትዮጵያ ፋይናንስ ፎረም ደግሞ ትብብራችን ይበልጥ በማጠናከር በጋራ ወደፊት አብረን እንድንሰራና የተረጋጋ ኢኮኖሚ ገንብተን ለሀገርም ለህዝብም እድገት የሚበጅ ሀሳብ እናስተላልፍበታለን ለዛም አቋም እንይዛለን የሚል ሀሳብ ተነስተዋል። እንግዲህ በዛሬው እለት አጠቃላይ በፎረሙ ላይ የተነሱ ሀሳቦች ዋና ዋናዎቹ እነዚህን ይመስላሉ። ሰብለ አዲሱ ለሰጠን መረጃ እጅግ እናመሰግናለን። ጥሩ ጊዜ ይሆንልን። ሽኒ አመሰግናሉ። ተመልካቾቻችን ቀጥለናል። የአካባቢያቸውን ሰላም በማስጠበቃቸው ሲያነሷቸው የነበሩ የመልማት ጥያቄዎች እየተመለሱላቸው መሆኑን በሰሜን ሸዋ ዞን የአንጎለላና ጠራ ወረዳ ነዋሪዎች ተናገሩ። አሁን ላይ በዞኑ ያለው ሰላማዊ እንቅስቃሴ የበለጠ እንዲጠናከር በትኩረት እየሰራ መሆኑን የዞኑ አስተዳደርም አስታውቋል። በአንጎለላና ጠራ ወረዳ ህዝባዊ የሰላም ውይይት ተካሂዷል። ውይይቱን ብርቱካን ማሞ ተከታትለዋለች። በሰሜን ሸዋ ዞን የአንጎለላና ጠራ ወረዳ በወረዳው ባሉ ቀበሌዎች የልማትና የመልካም አስተዳደር ተግባራት ተከናውነዋል። እነዚህ ተግባራት የተከናወኑትና ውጤት የተገኘባቸው ወረዳው ሰላማዊ እንቅስቃሴውን በማጽናቱ ነው። በወረዳው ኮቱ ከተማ ዘላቂ ሰላምን ማጽናት በሚያስችሉ ጉዳዮች ላይ ውይይት ተደርጓል። የውይይቱ ተሳታፊዎችም የሰላም ዘብ በመሆን ቀጣይ የሚኖረውን የመኸር ወቅት በማሳችን ላይ እናሳልፋለን ሲሉ ተናግረዋል። አርሶ አደር መቀመጥ አይፈልግም ሌላ ነገር ማውራት አይፈልግም። ከቤቱ ወጥቶ ሌላ ቦታ መሄድ አይፈልግም ከእርሻው በስተቀር። ስንመለስ ደግሞ አሁን ወደ የቤታችን መምከር አለብን። ልጆቻችን እባካችሁ ተሳስታችኋል። የእኔ መሬት ጦማደረ መቼ ሌራ ሰው ጥይት እየጮኸ አርሳለሁ እንዴ? እኔ አባትህ አንተን ተርብ የተቸግር ያሳድግህ ዛሬ መሬት ጦም ሲያድር አንተ የትም ዞረህ በእርግጥ ወስፋት ግን ልትሸነገል ትችላለህ። እኔ ወዴት ሊሄድ ብለን ልጆቻችን መምከር መቻል አለብን። እኛ አንድ መሆን ከቻልን ይህንን የጸጥታ ችግር ማስወገድ እንችላለን። ዋነኝነት እንድትይዙልኝ የሚፈለገው ማለት ነው። እኛ አንድ መሆን መቻል አለብን ከህገ መንግስቱ ከመንግስታችን ጎን መሆን መቻል አለብን። ውይይቱን የመሩት የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ ወረዳው ለሌሎች አካባቢዎች ምሳሌ የሚሆን የሰላም ተምሳሌት ነው፣ ህዝቡና አመራሩ በመቀናጀት በወረዳው የበጋ መስኖ ስንዴን ጨምሮ በጤፍና በሌሎች ሰብሎች ላይ ምርታማ መሆን ተችሏል። ይህ ውጤት የተገኘው ሰላም ወዳድ ማህበረሰብ በመሆኑ ነው፣ ለዚህ ምስጋና ይገባዋል ብለዋል። ቀበሌ መዋቅራቸው እንዳለ ነው። ጸታ መዋቅራቸው እንዳለ ነው። የወረዳ አመራርና የቀበሌ አመራር መስተጋብሩ እንደ ተጠበቀ ነው። እንዲያውም በሰላሙ ጊዜ ይሰራ የነበረው አጠቃላይ ስራ እነዚህ ቀበሌዎች ላይ አለ እና እኛም ያነሳንላቸው ሰላም አንዴ ከእጅ ከወጣ መመለሱ ዳ ነው። ንብረት መጥፋት የሰው ህይወት ማለፉ አለ። ከሌሎች ቀበሌዎች ተምረው እስካሁን ድረስ ጠብቀው ያቆዩት ሰላም አጠናክረው እንዲቀጥሉ ምርታማነትን በማሻሻል ሂደት የጀመሩትን ስራ ጠናክረው እንዲቀጥሉ በአንድ በኩል ምስጋና ነው ያቀረብንላቸው፣ የሰላም አምባሳደር ስለሆኑ፣ በሌላ በኩል ደግሞ የቀጣይ ተልእኮ ሰጥተናቸዋል። በወረዳው ያሉ የመልማት ጥያቄዎችን በመመለስ በጋራ ለመስራት ዝግጁ መሆናቸውን ያነሱት አቶ መካሻ ሌሎች አካባቢዎችም ሰላማቸውን በማጽናት የልማት ተግባራቸውን እንዲከውኑ መልእክት አስተላልፈዋል። በግጭትና በሁከት የሚመለስ አንዳችም ጥያቄ እንደሌለ አስቀድመው መረዳታቸው ከወረዳ አመራሩ ጋር፣ ከቀበሌ አመራሩ ጋር ማህበረሰቡ ያለው መስተጋብር በጣም ውጤታማ እንደሆነ፣ ለምሳሌ እዚህ የአንጎላላ ጣራ ቀበሌዎች ላይ መንገድ ክልል እስከሚሰራለት አይጠብቅም፣ በራሱ ነው ገንዘብ አዋቶ የሚሰራው። ጤና ተቋም አዋቶ ይሰራል፣ ትምህርት ቤት አዋቶ ይሰራል፣ የሰላም ስራውን ራሱ ቁጭ ብሎ ይወያያል። ያሉ የሰላም ስራ ደግሞ ከታች ሲጀምር ነው ጥሩ ከቀበሌ ከጉጥ ከቤተሰብ ሲጀምር ነው። ይሄንን በእምነት ይዘን እየሰራን ስለሆነ ሰላም ሆነናል። ቀጣይም ይሄንን አጠናክረን እንቀጥላለን። በኮቱ ከተማ በተደረገው ሕዝባዊ ውይይት ላይ በርካታ የማህበረሰብ ክፍሎች ተገኝተዋል። በደብረ ብርሃን ከተማ የወንጀል ድርጊትን ትርጉም ባለው መልኩ ለማስቀረት እየተሰራ መሆኑን የከተማዋ ሰላምና ጸጥታ መምሪያ ገለጸ። ማህበረሰቡን ባሳተፈ መልኩ አስተማማኝ ሰላምን ለማጽናት እንደሚሰራም አስታውቋል። ደጀኔ በቀለ ተጨማሪውን ይዟል። የደብረ ብርሃን ከተማ አስተዳደር ሰላምና ጸጥታ መምሪያ በሰላምና ጸጥታ በኃይል ማሰባሰብ በማህበረሰብ አቀፍ የወንጀል መከላከል ፓኬጆች አተገባበር እንዲሁም በህግ ማስከበር ተግባራት አፈጻጸም ላይ ግምገማ አድርጓል። ዓላማውም ሰላምን የማጽናት እንደዚሁም የሰላምና ጸጥታ ተግባራትን ወደ ህብረተሰቡ የማሸጋገር ስራዎችን ውጤታማ ለማድረግ የታሰበ ነው። በከተማው በሁሉም ቀበሌዎች የማህበረሰብ አቀፍ የፖሊስ አገልግሎት እንዲከናወን ወደ ስራ የተገባ ሲሆን በየቀበሌዎቹም ባለሙያ ተመድበው ወደ ስራ ገብተዋል። ይሁን እንጂ ማህበረሰቡ በዘርፉ ያለው ተሳትፎ አናሳ መሆኑን ተከትሎ ተፈላጊውን ውጤት በአጭር ጊዜ ማሳካት አለመቻሉን የመምሪያው ኃላፊ አቶ ዳንኤል እሸቴ ተናግረዋል። ይህ በእንዲህ እንዳለ ግን በከተማዋ እየተፈጠሩ ያሉ የዝርፊያና የመግደል ሙከራ ወንጀሎችን ትርጉም ባለው መልኩ መቀነስ በባለፉት ጊዜያት ከተከናወኑት ተግባራት መካከል ተጠቃሽ ናቸው። ማህበረሰቡ ለጸጥታ መዋቅር አጋዥ መሆን መቻል ያለበት የመረጃ ስራ መስራት መቻል ያለበት ተብሎ ይወሰዳል ና መረጃን በማገዝ ና አካባቢን በመጠበቅ በብሎክ በመጠበቅ መብራት በማውጣት ተገቢ የሆነ ስራ በመስራት የከተማችንን አንጻራዊ ሰላም ያለባትን ከተማ ወደ ዘላቂ ሰላምነት ማረጋገጥ ና ማምጣት መቻል ያለብን ብለን አቅደን እየሰራን ያለ ነው። የደብረ ብርሃን ከተማ ፖሊስ መምሪያ ተወካይ ና የሰው ኃይል ክፍል ኃላፊው ኮማንደር ገብረ መስቀል ቦጋል እንዳሉትም የህዝቡን ሰላም አስተማማኝ ለማድረግ ሲባል አብዛኛው የፖሊስ አባላት በመሽግ እያዋሉ እያደሩ ነው። የተቀሩት ደግሞ ህዝብን በማደራጀት የተግባሩ ባለቤት እንዲሆን ከፍተኛ ጥረት እያደረጉ ይገኛሉ። የፖሊስ ስራ ውጤት እንዲያመጣ ግን ህዝቡ በባለቤትነት ሊያግዝ ይገባል ባይ ናቸው። ህዝቡን ባለቤት አድርገን ሁሉም ህዝብ ግን ባለቤት ካልሆነ የጸጥታ መዋቅር የፈለገውን ያህል ብናሰልፍ ለውጥ ሊመጣ አይችልም። ህዝቡን ባለቤት ከማድረግ አንጻር ሰፊ ስራ፣ የግንዛቤ ስራ፣ ትጥቅ ያለውን የግልና የመንግስት ታጣቂ አብሮ በየ ብሎኩ እንዲወጣ ማድረግ እጥረቶች አሉ። አሁንም ግምገማችን አንዱ እሱ ስለሆነ እሱን አጠናክረን እንሄዳለን። ሌላ ቅንጅት ችግር የለብንም። እንደ ደብር ብራ የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ብሸት በበኩላቸው ግለሰቦች በጸጥታ ዘርፉ የሚያበረከቱት አስተዋጽኦ የከተማዋ ሰላም የተሟላ እንዲሆን ጉልህ ሚና ይጫወታል ባይ ናቸው። ለዚህም የተጀመረውን የህዝብ ግንኙነት ስራ አጠናክሮ የመቀጠሉ ውጥን መኖሩን ጠቅሰዋል። ከተማው ላይ የሚታዩ አልፎ አልፎ የዘረፋ እና የእገታ ወንጀሎችን ሙሉ ለሙሉ በሚያስችል ደረጃ ሊቆጣጠር የሚችል የስምሪት ስራዎች እየተሰሩ ነው ያሉት ይሄ ደግሞ በአጭር ጊዜ ውስጥ የተሰሩ ስራዎች በዚህ ሳምንት እንኳን ብናየው አመርቂ ስራዎች የተሰሩበት ሁኔታዎች አሉ። ይሄንን የበለጠ አጠናክረን ነጻ ሙሉ ለሙሉ ነጻ የማድረግ ስራዎች ተጠናክሮ እንዲቀጥል ነው። ከጸጥታ መዋቅራችንም ጋር የተግባባ ነው። ይሄን ይዞ የጸጥታ መዋቅራችን ከማህበረሰቡ ጋር ተናቦ ስራዎችን በስፋት እየሰራ የሚገኝበት ሁኔታ እንዳለ ለማረጋገጥ እፈልጋለሁ። የሰላምና ጸጥታ መምሪያ ኃላፊውም የጸጥታ መዋቅሩን የማጠናከርና ወቅቱ የሚጠይቀውን ቁመና እንዲላበስ የማድረግ ስራ ብዙ ውጣ ውረዶችን አልፎ አሁን ላይ የከተማዋን ሰላም አስተማማኝ በሆነ መንገድ መጠበቅ የሚያስችል ኃይል እየተገነባ መሆኑን ጠቁመዋል። አንዱ በአስተሳሰብ በአመለካከት የጸጥታ መዋቅሩ የእኔ የህዝብ ልጅ ነኝ ከህዝብ የወጣሁ ነኝ የሚል እምነት እንዲኖረው፣ ሁለተኛ የሰጠኝ የህዝብና መንግስት የሰጠኝን ኃላፊነትና ስልጣን በአግባቡና በተገቢው ህዝቡን በሰላማዊ መንገድ ማገልገል አለብኝ የሚል የጋራ እምነት እንዲይዝ የማድረግ ስራዎች እየተሰሩ ነው ያሉት። ውይይቱ በባለፉት ጊዜያት የተከናወኑ ተግባራት የነበሩባቸው ድክመቶችና ጥንካሬዎች የተፈተሹበት መሆኑን ያነሱት አቶ በድሉ በቀጣይ ህዝቡን ያሳተፈ ስራ ለማከናወን አቅጣጫ መቀመጡን ጠቅሰዋል። አሁን ባለው ደረጃ ከተማው ፍጹም ሰላማዊ ከመሆንም አልፎ ወደ ዘላቂ ሰላም እየተሸጋገረ ያለበት ሁኔታ ነው ያለው። ይህን ደግሞ የበለጠ የማስቀጠል ስራ የሁላችንም የጸታ ኃይል ተቀናይተን መስራት እንዳለብን ነው። ግምገማ እያደረግን ያለ ነው። በመድረኩ የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በዱሉ ብሸትንና በቢሮ ኃላፊ ደረጃ የአማራ ክልል ሰላምና ጸጥታ ቢሮ አማካሪ ኮሎኔል በአምላኩ አባይን ጨምሮ የከተማ አስተዳደሩ የጸጥታ መዋቅር ኃላፊዎችና አባላት ተሳታፊ ሆነዋል። የገጠር መንገድ ትስስርና ተደራሽነት ፕሮጀክትን በስኬታማነት ለመተግበር ተቋማት በቅንጅት ሊሰሩ እንደሚገባ የከተማና መሰረተ ልማት ሚኒስቴር አሳሰበ። ሚኒስቴር መስሪያ ቤቱ የገጠር መንገድ ትስስርና ተደራሽነት ፕሮጀክትን በስኬታማነት ለመተግበር ከተለያዩ ተቋማት ጋር የመግባቢያ ስምምነት ተፈራርሟል። ቴዎድሮስ ደሴ ተጨማሪውን ይዟል። የገጠር ቀበሌዎችን ከዋና መንገዶች ጋር ለማስተሳሰር የሚያስችል በመንግስትና ከዓለም ባንክ በተገኘ የ50 ቢሊዮን ብር ፕሮጀክት ወደ ስራ መገባቱን የከተማና መሠረተ ልማት ሚኒስተር ዴታው የትምጌታ አስራት ተናግረዋል። የፕሮጀክቱ ዋና ዓላማ ፍትሐዊና አካታች የሆነ የመንገድ መሠረተ ልማትን በሁሉም የሀገሪቱ ገጠራማ አካባቢዎች ተደራሽ በማድረግ የዜጎችን ኢኮኖሚዊና ማኅበራዊ እንቅስቃሴዎች ማፋጠን ነው ብለዋል። በዚህ ፕሮጀክት ከ7500 ኪሎ ሜትር በላይ አዲስ የገጠር መንገድ ግንባታ፣ 700 ኪሎ ሜትር በላይ መሻገሪያ ኮንክሬት ድልድዮች ከ300 ኪሎ ሜትር በላይ የተንጠልጣይ ድልድዮችና ከ1000 ኪሎ ሜትር በላይ የገጠር መንገዶች ጥገና ይደረጋም ብለዋል። ሚኒስትር ዴታው የታቀዱ የመንገድ መሰረተ ልማቶች በታለመላቸው ጊዜ፣ በጀትና ጥራት እንዲገነቡ ተቋማት አስፈላጊውን ድጋፍና ትብብር እንዲያደርጉም ሚኒስትር ዴታው አሳስበዋል። የአውራን ያለ ነው። በ50 ቢሊዮን ብርና ከዛ በላይ ወጪ ተደርጎበት ስለሚተገበር ፕሮግራም ነው። ትልቅ ሪሶርስ ነው። የሀገር ሀብት ነው። ስለዚህ እዚህ ላይ የጋራ ትብብር ቅንጅት በጣም ወሳኝ ነው። በዚህ ረገድ ሚኒስቴር መስሪያ ቤታችን ካለው አቅም ባሻገር የኮንስትራክሽን የኢትዮጵያ ኮንስትራክሽን ባለስልጣን ድጋፍ ወሳኝና የማይተካ ይሆናል። መንግስትን በመወከል አጠቃላይ ኢንዱስትሪ ሬጉሌት የሚያደርግ በመሆኑ የኮንስትራክሽን ባለስልጣንን ድጋፍ ከዚህ አኳያ እንፈልጋለን። በፕሮግራሙ የሚሰሩ ስራዎች በሙሉ ደረጃቸውን የጠበቁ ጥራታቸው የተጠበቀ እንዲሆን ከማድረግ አኳያ ማለት ነው። በግንባታ ሂደቱ የሚያጋጥሙ የህግ ጥሰቶችና ብልሹ አሰራሮችን ተቋማት ክትትልና ቁጥጥር በማድረግ ሀገራዊ ኃላፊነታቸው እንዲወጡም ሚኒስትር ዴታው ጥሪ አቅርበዋል። የግዢ መርቦችን የግዢ የህግ ማቀፎችን ተከትሎ መሰራቱን ማረጋገጥ ያስፈልጋል። ለዚህ የግዢ እና ንብረት አስተዳደር ባለስልጣን ሚና ወሳኝ ነው። የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ሚና ወሳኝ ነው። እነዚህ አካላት በክልል ደረጃ መዋቅር አላቸው። የፌዴራሉ ከክልል ጋር ተሳስረው ተናበው እንዲያግዙ እንፈልጋለን። እንደዚሁ ደግሞ የሥነ ምግባር ጉድለት ሲገኝ በተገቢው መንገድ ተጠያቂ ማድረግ የማይቀር ነው የሚሆነው ማለት ነው። ስምምነቱን የፈረሙት የተለያዩ ተቋማት የስራ ኃላፊዎች በበኩላቸው ሀገራዊ ፕሮጀክቱ በጥራት በፍጥነትና በስኬታማነት እንዲተገበር አስፈላጊውን ድጋፍና ትብብር እንደሚያደርጉ አረጋግጠዋል። ከዚህ ቀደም ከሚኒስቴር መስሪያ ቤቱ ጋር በርካታ ስራዎችን ስንሰራ ቆይተናል። አሁንም በቀጣይ ይህም ፕሮጀክት ጨምሮ ሌሎችም ስራዎችን በትብብር የምንሰራ ይሆናል። ማንኛውም ከዚህ ፕሮጀክት ጋር ተያይዞ የሚከናወን ነገር ሙስና፣ ብልሹ አሰራር፣ ማጭበርበሮች ከግዥ ጀምሮ እስከ ፕሮጀክት ትግበራ ድረስ ከአካባቢ መንግስታትም ከሌሎችም ባለድርሻዎችም ጋር የሚፈጸሙ ካሉ ህዝቡ ለኛ ይጠቁማል ማለት ነው። ወንጀል የሰሩ አካላት እንዲጠየቁ እናደርጋለን። በሙስና የሚመዘበሩ ሀብቶችም ካሉ እናስመልሳለን ማለት ነው። ይህንን አደራና ኃላፊነት መወጣት እጅግ ጥንቃቄ ኃላፊነትም ሁሌ ትኩረትን የሚሻ እንደሆነ ነው የተገነዘብኩት። ስለዚህ ይህን በብቃት እንወጣለን ብዬ ቃል ገባለ በእኔ ተቋም ማለት ነው። የመግባቢያ ስምምነቱን የኮንስትራክሽን ማኔጅመንት ኢንስቲትዩት፣ የኢትዮጵያ መንገዶች አስተዳደር፣ የፌዴራል መንግስት ግዥና ንብረት ባለሥልጣን፣ የፌዴራል ሥነ ምግባርና ጸረ ሙስና ኮሚሽንን ጨምሮ ስድስት ተቋማት ተፈራርመውታል። በመጨረሻ አጫጭር ጉዳዮች ወደ እናንተ ይደርሳሉ። ተመስገን እንዳረገው ያቀርባቸዋል። ቀጠናዊ የኢኮኖሚ ማህበረሰቦች የአፍሪካን መጻይ ጊዜ የተሻለ ለማድረግ ትብብራቸውን ማጠናከር እንደሚገባቸው የአፍሪካ ህብረት ኮሚሽን ሊቀመንበር መሀመድ አሊ የሱፍ ገለጹ ቀጠናዊ የኢኮኖሚ ማህበረሰቦችና የአፍሪካ ህብረት ኮሚሽን የጋራ ስብሰባ በበይነ መረብ ተካሂዷል በስብሰባው ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሀመድ አሊ የሱፍ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን የጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁና የቀጠናዊ ኢኮኖሚ ማህበረሰቦች አመራሮች ተሳትፈዋል የኮሚሽኑ ሊቀ መንበር ቀጠናዊ ተቋማትና አደረጃጀቶች የህብረቱ ምሰሶዎች መሆናቸውንና ለትስስር ለሰላምና የማይበገር አቅም ለመገንባት አስፈላጊ እንደሆኑም ገልጸዋል። ድንገተኛ ክስተቶችና ቀውሶች በምታስተናግደው ዓለም ላይ የጋራ ምላሽና ስትራቴጂካዊ እርምጃዎችን መውሰድ እንደሚገባም አመልክተዋል። ሰላም ለልማትና መረጋጋት መሠረታዊ የሚባል ጉዳይ እንደሆነም አስገንዝበዋል። ከባለብዙ ወገን ዲፕሎማሲ አኳያም አፍሪካ በቡድን ሀያ ያላትን ተሳትፎ የጋራ ትብብርና አንድነት ያስቀደመ መሆን እንዳለበት አመላክቷል ሲል የዘገበው ኢዜአ ነው። የብሪክስ አባል ሀገራት በአረንጓዴ ትራንስፖርት ያላቸውን ትብብር እንዲያጠናክሩ በብራዚል የኢትዮጵያ አምባሳደር ልዑልሰገድ ታደሰ ጥሪ አቀረቡ። የብሪክስ የትራንስፖርት ሚኒስትሮች ስብሰባ በብራዚል መዲና ብራዚሊያ ተካሂዷል። ኢትዮጵያ በስብሰባው ላይ በትራንስፖርት ዘርፍ ያስመዘገበቻቸውን ለውጦች አቅርባለች። አዲስ ግዙፍ አየር ማረፊያ ግንባታ፣ የአየር ማረፊያዎች ማስፋፊያና ደረቅ ወደቦችን ጨምሮ የትራንስፖርት ዘርፉን የማዘመን ግብ ያላቸው ከፍተኛ የመሰረተ ልማት ፕሮጀክቶችን ለማሳያነት ቀርበዋል። በብራዚል የኢትዮጵያ አምባሳደር ልዑልሰገድ ታደሰ ኢትዮጵያ የአፍሪካ አቪዬሽን ማዕከል የመሆን ግብ እንዳላት ገልጸዋል። አፍሪካ በአየር ትራንስፖርት ከተቀረው ዓለም ጋር በማስተሳሰር እድገት ትስስርና ዘላቂነት እውን ለማድረግ እየሰራች እንደምትገኝም ተናግረዋል። አምባሳደሩ የብሪክስ ሀገራት በአረንጓዴ ትራንስፖርት ያላቸውን ትብብር እንዲያጠናክሩም ጥሪ አቅርበዋል ሲል የውጭ ጉዳይ ሚኒስቴር አስታውቋል። መንግስት ቱሪዝም የዓለም አቀፍ ትብር አማራጭ ለማድረግ እየሰራ እንደሚገኝ የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። የኢትዮጵያን ቱሪዝም የሚያስተዋውቅ አፍሪካ ትራቨል ሾ ሚዲያ ኤቨንት የተሰኘ ሁነት በለንደን ተካሂዷል። በሁነቱ ላይ ተቀማጭነታቸውን በዩናይትድ ኪንግደም ያደረጉ ከ ከአርባ በላይ ጋዜጠኞች፣ የጉዞ ጸሐፊዎችና የሚዲያ ባለሙያዎች ተሳትፈዋል። በለንደን የኢትዮጵያ ኤምባሲ የቱሪዝም ሚኒስቴርና አፍሪካ ትራቭል ኮኔክት የተሰኘ የዓለም አቀፍ ማኅበር ፕሮግራሙን በጋራ አዘጋጅተውታል። የቱሪዝም ሚኒስትር ሰላማዊት ካሳ በበይነመረብ ባስተላለፉት መልእክት የኢትዮጵያ ቅርስ ስፍራዎች መልክዓ ምድሮችና የባህል ልማዶች ከዜጎች የዕለት ተዕለት ሕይወት ጋር የቀጥታ ግንኙነት ያላቸውና ለዘላቂ ቱሪዝም ልማት ቁልፍ ምሰሶዎች መሆናቸውን ገልጸዋል። የኢትዮጵያ መንግሥት የቱሪዝም ዘርፉ የኢኮኖሚ እድገት የለውጥ ሞተርና ዓለም አቀፍ ትብብር አማራጭ እንዲሆን ጥረቶች እያደረገ እንደሚገኝም አመልክተዋል ሲል የውጭ ጉዳይ ሚኒስቴር በእድረ ገጹ አስነብበዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው ዜናችን፣ በተከታተላችሁት መልኩ ተጠናቋል። ስለ አብሮነታቸው እናመሰግናለን። ሰላም።